እንዴት ነው? አዲሱ ጃኬት አያችሁት? ወደዳችሁት? ኪራስ የሚወደው ይመስላችኋል? ኪራዬ እኮ ጃኬት በጣም ነው የሚወደው። አሁን ሰኒ በጣም ደስ ይለዋል። አንቺ ሴት ሄጅ ወዲያ ውስጥ ግቢ። ሌላምን ቤቲ፣ አንቺ ቤቲ፣ ረጉዴት ሄደች ይባላል። በዚህ ለቤት ቆሽንት ቤት ከሌለች የት ሄዳ ነው? ወይ እርባት ልትበላ ይሆን እንዴ? ሰላም ውድና የተከበራችሁ የዓለም ዩቱብ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ አላችሁልኛ? ከኔ ጋር እግዚአብሔር ይመስገን ደህና ነኝ። ዛሬ በአዲስ ቪዲዮ መጥችላቸዋለሁ። እንዴት ቆያችሁልኝ? ሰላም ናቸዋል? ውድና የተከበራችሁ በሀገርም በውጭም ያላችሁ ሰላማችሁ ብዝዝት ርፍርፍ ይበልልኝ። እናላቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ገባ ገባ በሉ ማለት ነው። ዛሬ ደግሞ በአዲስ ነገር ነው የመጣሁላችሁ ማለት ነው። ዛሬ ደስ በሚለው መልኩ ጽናትና ኪራ ዛሬ እኔ በጣም ወደሽ፣ በጣም ነው ማፈቅረሽ እና ለምንድን ነው ምታኮርፊኝ? ለምንድን ነው ምትሸሽኝ? እያላት እየጨቀጨቃት ነበር። ጽናትም አይ አንተ በቃ ሁልጊዜ አይገባህም እና እንደ ሁሌ እያጠፋህ ነው። ስለዚህ እኔ እንዲህ ልረዳ። የድሮ ጽናት አይደለሽም፣ ጸባይሽ ሁሉ ተቀይሯል እያላት እየወቀሰ ነበር። ከዛም በቃ እኔ እኮ ከአንቺ አንቺ ከኔ ህይወት ወጣሽ ማለት እኔ ህይወት የጨለመ ማለት ነው። ስለዚህ እኔ አንቺን በምንም ታምር አንቺን ልከዳሽም ልተውሽም አልችልም። አንቺን ነው በህይወት ውስጥ ደስተኛ የምሆነው፣ አንቺን ታንቺ ጋራ ሰሆነ ደስተኛ ሆኜ መቀጠል የምችለው። አንቺ ካልሌለሽ ህይወቴ ህይወቴ ሁሉ ጨለማ ነው የሚሆነው እያላት ነበር። ከዛም እሷም እሺ እንደዛ ከሆነ ለምንድን ነው የምትረዳ? ምናምን በዛም ተንቀቀፉ ማለት ነው። ያው ተሳሳሙ። ከዛ በኋላ ያው ሳም ደስ እያላት እንትናለች ማለት ነው። እዚህ ጋር ደግሞ ምሩዬ ያው ትምሩና ናሆም ተቀያይመዋል። ታውቃላችሁ፣ ምሩዬ ልታረግ ዝፈልጋ ቤተሰቦቼ ናሆም ቤተሰብ ታላረገሽ፣ በቃ ሰርግ እንደግስ ለሰርጋችን ግዴታ ተተጋባችሁ በኋላ ልጅ እንፈልጋለን ይለውታል መሰለኝ። ከዛ እሷም በቃ እሱ ሳታስፈቅደው እሱን ትሳትል እኔ ልጅ መውለድ እፈልጋለሁ ብላ ያውቼ ክስታረግ ናሁም ደረሰባት ማለት ነው። ያው ምሩም ደነገጠች በጣም ደነገጠች። ከዛ ከዛ ሲደርስባት ናሁም ተቆጣት ለምሩ ለምንድን ነው እንደዚህ የምታረጊው? አንቺ ታማሚ አይደለሽው? ለምንድነው በሽታሽ ማታስታምሚው? ለምንድነው ህይወትሽን አደጋ ላይ የምታረጊው እያላት ነበር። እሱም በቃ ሁሌ ጭቅጭቃለሁ ሁሌ እናገራል፣ ለምንድነው ማትረጂ ለምንድነው ማትሰሚኝ በማለት ምሩና ናሆም አሁን ላይ ተቀያይመዋል ማለት ነው። ያው ምሩም በራሷ እንትን ብትልም ያው በቃ አኩርፎኛል፣ ለምንድነው ስልኬ ማያነሳው ብላ እሷም ውስጧ ደስተኛ አይደለችም ማለት፣ እሱም ደስተኛ አይደለም። ከዛም በመሀልም ቅዱስና ኪራ መከሩት ማለት ነው። ለና አንተ ምንድን ነው እሷኮ ለቤተሰብ ብላ ነው፣ ቤተሰብ ልጅ ይፈልጋል፣ አንተ ለምንድን ነው ልጅ ማትፈልገው እያለው እየጠየቀው ነበር። ቅዱስ እኔ ልጅ ይፈልጋለሁ ግን ህይወቷ አደጋ ላይ ነው፣ አደጋ ላይ እንዳትሆንብኝ እሷን ማጣት አልፈልግም እያለ መልስ መለሰላቸው ማለት ነው። ኪራም አ እውነት ነው፣ እሷ ታማሚ ነች። በዚህ በዚህ ተማሚ ላይ እንዴት ነው ልጅ ተመትለው ብሎ እሱም ኪራም መለሰለት ማለት በቃ በንግግር የሚፈታ ነገር ነው ምናምን ብሎ ኪራም እና ቅዱሱም መለሱለት ማለት ነው። ከዛም ያው ቤቴ እንደምታቋት ደሞ የኒና ልብስ ለብሳ ኒና አበደችበት ማለት ነው። ለምንድነው የምትኳኳዩ በኔ ልብስ ምናምን ስትላት ኪራዬ ያንቺ ልብስ ለብስ ነው ደስ የሚለው ይሄ ልብስ ነው ደስ የሚለው። ስለዚህ ኪራ ሲመጣ ደስ እንዲለው ነው ይሄን ልብስ የለበስኩት ኪራ ሲመጣ እሱ ካየኝ በኋላ አወቀው አለቻት። ከዛ በኔ ልብስ ነው የምትገገጭ ምናምን እያለች። ኒና እንትን አለቻት ማለት ነው። ሃይ በቃ ልብሴን አውልቅሉ ብላ ላይ እየተከራከሩም እያለ ወደ ሳሎን ትሄዳለች። ወደ ሳሎን ስትሄድ ፅናት፣ ምሩ፣ ያው ሰኒም ነበሩ። ሰኒም ውጪ ወደዛ ለምንድን ነው ዝምድ መጪ ምናምን እያለቻት ነበር። ለምንድን ነው ዝምድ ተደኪራ አንቺ ቢሞትማ አንቺ ና ይፈልግ ምናምን እያለቻት ነበር። ይህንም እያለች እዛ ምሩም ናይ በቃ አዲስ ልብስ እንደተሻለው ኪራ የሚወደው ልብስ አለ፣ ስለዚህ ምርጥ ልብስ አለ፣ እሱም ትለብሽና ታሳየዋለሽ ብላ ይዛ ትገባለች። ወደ ክላስ ይዛ ስትገባ፣ ከዛም በቃ እሺ ብላ ኪራ እስከሚመጣ ብላ እንትናሳያቻት ማለት ነው። ከዛም ዛሬ ደስ በሚለው መልኩ ጽን ሰኒና ሰኒና ኒና ታረቁ ማለት በጣም ደስ ነው የሚለው። የምር እንደዚህ በቃ እንዲህ በቃ አብሮ አይስማማ። በጣም ነበር የምትፈራት ኒና። በጣም ነበር ያው ያረገችው ነገርም እንትን ብትል ያው ሰኒ በጣም ነው እንትን የምትለው ስለዚህ በጣም ነው የምትፈራት ማለት ነው ኒና። እና ዛሬ ሀሳቧ እኔኮ፣ እዚህ ሱስ ውስጥ ስገባ ቤተሰቦቼ ሁሉም ሰው ሲጠላኝ፣ በቃ ለዛ ነው ተናድጄ እዚህ የገባውት ምናምን ብላ እውነት ነው ብትጠይኝም ብትቆጭም ይገባሻል አለቻት። ከዛ እኔ ያው እርግጥ በአሁኑ ሰዓት የቤት ክራይ የለብኝ የመግብ አላወጣ የውሀዬ ራሴ የቤት ክራይ ያላወጣ እዚህ ግን ተደላድዬ እየኖር ያለው ሁሉንም ማሳቤት ይቻለው። በፊት ሴተኛ አዳሪ ነበርኩ። በቃ ቤተሰቦች ሲያቋሸሽኝ፣ ጓደኞች ሲያቋሽኝ እዚህ የተሸሸጉት ስትላት ያው ምሩም ሰኒም ጽናት ማዘኑ ያው የተረዷት ሁሉ ነገር ምሩም እሷን በቃ ታረቁ ምናምን አለቻት። ሰኒም በቃ እሺ ኮኔ እንደዚህ እንድትሆኝ አይደለም ምናምን አለቻት። ሰኒም ከዛ እሺ ለምን እንደዚህ ትሆን ያላቸው ብላ ስትላት በቃ ከኔ እንደዚህ አይነት ህይወት ይህን እንድታስታውሽ አይደለም በቃ አለቻት። ከዛ እሺ በቃ እንደዛ ከሆነ ታረቁ አለቻት። ዘሺ ምታረቃለን በቃ፣ እኔ ባትት ብትታረቀኝ ባትታረቀኝ ምንም ምንም አልሰራላት። ምን ሴተኛ ዳሪ ነኝ ትላታለች። እኔና እኔና በጣም እንትነች የውሃ ነች። የሰማችሁ ሁሉ ምንም አታሰል። በጣም ልባ ንጹ ነው በጣም ማለት ነው በጣም ነው። እዚህ ጋር ደግሞ እንደምትመለከቷት ሰኒ ስትመጣ በጣም ነው የፈራቻት። መጀመሪያ ደና እየወረደች እያለ ገና ሰኒ ስታየ ታመመኝ ምናምን አለቻት ማለት ነው። አመመኝ፣ ለምንድነው ያመመሽ? አያሙኛ ባለፈው እንደዚህ እንደዚህ አርገሽኝ ነው እና ስለዚህ ታመመ ያለው ምናምን አለቻት። ያ ስለሆነ ከዛ እንደዛ ስለተለች እሺ በቃ ነው ወደ ላይ እንወጣ አለቻት። ምሩም ይዛች ይዛት ወጣች ማለት ነው። እና በዚህ ጋር ደግሞ ቤቲ ለኪራ በቃ ለምንድን ነው እንደ በፊቱ ማትሆንልኝ? ለምንድን ነው ማትረዳ ለብ ለምንድን ነው እንደ በፊቱ ማትሰማኝ? ብላ እየጻፈች ለእናቷ ደብዳቤ እየጻፈች ላት ነበር ያው እናቷን ከመጣች ቆየች ታየች ቆየች፣ እናቴ ናፍቀኛለች፣ በቃ እናቴ ጋር ወሰዱኝ እያለች ደብዳቤ እየጻፈች ነበር ማለት ነው። ያው እንደምትወዱት እንደምትወዳት ያው ታውቃላችሁ ቤቴ በቃ ስለ እናቷ ስለ ኪራ ደብዳቤ አስቀምጠችላት ማለት ነው። ከዛም በቃ እንደዛ እያለች እያለቀሰች ደብዳቤ እየጻፈች ነበር ማለት ነው። እነሱም ያንትን አሉ። ከዛም በቃ ምሩን ኒና ና ቤቴ አብሮ ይተኛሉ። አብሮ በተኛችበት ሽንቴ ብላ ስትወጣና ስትወጣ የሆነ በር ያስደነግጧቸዋል ማለት ነው። ሁለት ሰው መጣ ምናምን እያለች ቤቲ በጣም ጨዋታዋ ምኑ እይት ነው እያለች ነበር፣ እየጮሆች ነበር። ከዛ እኔና ደግሞ ቤቲ ቤቲ እያለች ትፈልጋት ነበር። ያው በጣም ነው የምትብልጥላ። ስለዚህ ስለዚህ እየተፈላለጉ ነበር ማለት ነው። ቤቲን በድንጋጤ እንትና ሽንቴ ለሽን ለመሽናት ነበር ወደ የመጣሁት ለምንድን ነው እንድምት ይባት ለምን እንድማተኝ በዚህ ጨለመ ለምን እንድምትወጪ እያለቻት እየተቆጣቻት ነበር ማለት ነው። ያው ቤትም በቀን እኮ ሽንቴ ለመሽናት ነበር የወጣሁት። ስለዚህ እኔ እንደዚህ የሆናት እያላሰብኩ ነው እያለቻት ነበር ማለት ነው። በዚህ ጋር እንደምታዩ የእኔና ልብስ እያሳያቻቸው ነበር። አያምርብኝም፣ አያምርብኝም እያለች ብትን ብላ እያሳያቻቸው ነበር እና ወደጄ ተወዳቸው፣ ተሰብስክራይብ፣ ላይክ እያ